ልጅ ማነው ይኸው ንገሩኛ የእግዚአብሔር ልጅ ማነው ይኸው እሺ እኔ ንገሩ ይኸው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው አይደለም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ምን የሆነ ነው የተወለደ ነው አይደል እንደ ከማነው የተወለደ ከእግዚአብሔር የተወለደ ነው አይደል እንደ ኦኬ ከእግዚአብሔር የተወለደ ከሆነ እግዚአብሔር ተወልዷል እግዚአብሔር ተወልዷል እግዚአብሔር ነው የተወለደው። ኢየሱስ ነው የተወለደው። ቆይ ቆይ ኢየሱስ ነው የተወለደው። እግዚአብሔር ነው የተወለደው

አስጠርሱኛ አስጠርሱኛ፣ አዳምጡኛ አዳምጡኛ። ወላጅ ነው የተወለደው? ልጅ ነው የተወለደው? ወላጅ ነው የተወለደው? ልጅ ነው የተወለደው? ትልቁ ነገር እግዚአብሔርን እሱ ላይ አይደለም። አሁን ቆይ እሱ ጢሞቴዎስ እሱ ቆይ ቀዳምትኛው ጋሼ፣ አሁን መልሶ ነኝ። ወላጅ ነው የተወለደው፣ ልጅ ነው የተወለደው። ትልቁ ነገር መጀመሪያ እየሱ ማነው የእግዚአብሔር ልጅ አብ ስም ነው። አቤታ ምንድን ነው ታዲያ? እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም ይላል። ስለዚህ አብ ስም ነው። ስም አይደለም ራሱ። እ ሰው ሁሉ ቴንሽን ጋ አቤል ልግባ በቃ